አሰልጣኝ ሬድ ያው ወሳኝ ይባላል አሳክታችኋል፣ አክታቸዋል፣ ተከታታይ ድላችሁ ነው እንዴ ነበረ ጨዋታው? ትልቅ ፈተና ነው እንደነገርኩ ባለፈው፣ ጠንካራ ፉክክር እንደሚጠብቀን ተዘጋጅተን የመጣ ነውና ያንኑ ነው ያገኘ ነው። ሜዳ ላይ ጠንካራ ፉክክር ነበር። እግዚአብሔር ረድቶን ዛሬ አሸናፊ ሆነን ሦስት ነጥብ ይዘን መጣና። አዎ ዳነሳል ለነበረው ጥያቄ ነው ቀደም ያነሳልኝ። ባለፈው እንዲያውም ጠንካራ ጨዋታ ከበድ ይላል ብለህ ነበርና እንደጠበቀው ያገኘው እውነት ነው፣ እንደጠበቁት ነው ያገኘሁት። እነሱም እኮ ፔናልቲ አግኝተው ነበር እና ቢጠቀሙ ኖሮ ነጥብ ስለሆኑ ይወጡ ነበረ። ዞሮ ዞሮ ጠንካራ ፉክክር ታይቶበት ነው ያለቀው ውድድሩ። እና ጥሩ ቲም ነው። ኢትዮጵያ ዋንጫ ይጠብቃቸዋል። በቂ ረፍት ላታግኝ ትችላላችሁ። አዋሳ ላይ የምንታቅዳላችሁ? እንግዲህ ከእግዚአብሔር ጋር በውጤት ለማሳካት ነው። እሱንም ጥረት የምናደርገው አሁንም ረጅም ጊዜ ስለሌለን ባለችዋ ቀን በዛው ሄደን ወደ አካባቢያችን ትንሽ ጠንከር ያሉ ትሬኒንጎችን ሰርተን ጥሎ ማለፍ እና ለዙሩም ጨዋታ አንድ ላይ ሁለቱም በማከለ መልኩ ተዘጋጅተን እንመለሳለን ብዬ አስባለሁ። የአዳማ ቆይታችሁ እንዴት ነበር? ከውጤት አንፃር አጠቃላይ ቆይታችሁ? እግዚአብሔር ይመስገን፣ በዚህ ሁለተኛ ዙር ሄደን ከተመለስን በኋላ መቶ ፐርሰንት አሳክተናል። አሁን ለእኛ መጥፎ ነው መቋረጡ። ብዙ ጊዜ ቲሞች በእንደዚህ አይነት መስመር ውስጥ ገብተው መጓዝ ላይ ያሉ ውድድሮች ሲቋረጡ ትንሽ ደከም ብሎ የነበረ ቲም ይነሳል፣ ጥንካሬ ላይ ያለው ቲም ደግሞ ወደኋላ ይመለሳል እና ባይቋረጥና ቢቀጥል ለእኛ የተሻለ ነበረ። ዞሮ ዞሮ ያው ምንም ማድረግ ስለማይቻል እንቀበለዋለን። አመሰግናል። እኔም አመሰግናል። አሰልጣኝ ጸጌ እንዴት ነበረ ጨዋታ ሱ ሊጀምር? የዛሬ ጨዋታ እንደሚታወቀው ወላይታ ድቻ መሪው መድንና ቅዱስ ጊዮርጊስን አሸንፎ የመጣ ቲም ነው። ሶሊድ የሆነ ቲም ነው። በጣም ጠንካራ ቲም ነው። ወጣት ላይ የተዋቀረ ቲም ነው እና ቲም ወርቃቸው ጥሩ የሆነ ቲም ነው ያው ዛሬ ያው በነበረው እንቅስቃሴ በሁለታችን በኩል ጥሩ ፉክክር ተደርጓል ብዬ ነው የማስበው። እንደዛ ሆኖ የጎል አጋጣሚዎች አግኝተን ነበረ። በተረፈ ምናልባት ፔናልቲ ለመተሳተ ማለት በጥሩ ሰዓት ላይ እረፍት ልንወጣ መጨረሻ አካባቢ ስለነበረ ጎል ስኮር አድርገን ቢሆን ኖሮ ሁለተኛ አርባ አምስት የተሻለ ጎል ስኮር ለማድረግ እንችል ነበረ። ግን ያው ተሸንፈናል። ተሸናፊነት ጥሩ ነገር የለውም። ከዚህ ሁለት ማሻሻል እንዳለብን ነው ያስተማረን ጨዋታ ነው ብዬንም አስቡ። እረፍት ነው በብሔራዊ ቡድን ምክንያት ባሉት ቀሪ ጊዜያቶች ቡድንህን የውጭ ዜጎችም አሉ ሀገር ውስጥ ያስፈረምካቸዋለ አጠናክረ በቀጣይ ጠንክሮ ለመምጣት ምታስባል? አሁን እንግዲህ እግር ኳስ ነው ተስፋ የምትቆርጥበት ውድድር አይደለም። እንግዲህ እኛ እስከ መጨረሻ ከዚህ ከፊታችንም አስራአራት ጨዋታዎች ይቀራሉ። አስራአራት ጨዋታዎች ማለት እንግዲህ በነጥብ ደረጃ ከወደ አርባ ሁለት ማለት ነው እና ያ እስከ መጨረሻ ቡድናችን እየሰራን ነው የምንሄደው። አሁን እኛ ተስፋ የምንቆርጥበት ምክንያት የለም። አጠገባችን ያሉ ቲሞች አሉ። ያ በስኖል ቦናው ልጆቹን አነሳስቶ ወደ ውጤት መመለስ የኛ የቤት ስራ ይሆናል ማለት ነው። የተወሰነ አራት አምስት ቀን ረፍ ሰጠን። እንግዲህ ወደ መደኛ ጠንከር ማለት፣ ወደ ዝግጅታችን የቅንጅ ስራዎች የምንሰራበት፣ አዳዲሶቹ ከነባሮች ጋር ተዋህደው ጥሩ ውድድር እናደርጋለን ብዬ ነው ምናስቡና፣ አሁንም ጠንክረን መስራት ነው ከኛ የሚጠበቀ ብዬ ነው ማስበው። ምስክ እኔ ማመሰግናለ።